ሰላም ቤተሰቦች፣ ዛሬ የጎዳና ላይ ንግድ በፓሪስ ከተማ እናያለን። ፓሪስ ከተማ ላይ እንደዚህ የጎዳና ላይ ንግድ ወይም ጀብሎ የምንለው እንመለከታለን። እዚህ ቪዲዮ ላይ እዚህ አፍሪካውያን ስደተኞች በፓሪስ መሃል ከተማ ዳውንታውን ላይ የተለያዩ ጌጣጌጦች፣ ሴቪኔሮች እንደዚሁም ደግሞ ኤፍል ታውር ምልክት የሆኑ ስታችዎችን ይሸጣሉ። እንደዚህ አይነት የጎዳና ንግድ ምዕራብ አፍሪካውያን ስደተኞች እንደዚሁም ምስራቅ አፍሪካ ከሰሜን አፍሪካ የመጡ አፍሪካውያን ስደተኞች በመሃል ፓሪስ ከተማ ላይ የጎዳና ንግድ ያካሄዳሉ እዚህ ፓሪስ ላይ የተለያዩ ስደተኞች እንደዚሁም ደግሞ ፖሊስ እንዴት አድርጎ እንደሚያሳድዳቸውና ንግዱን እንዴት እንደሚያከናውኑ በዚህ ቪዲዮ አብረን እንመለከታለን። ፓሪስ በጣም ብዙ ስደተኞች የሚኖሩባት ከተማ መሀል የፈረንሳይ ዋና ከተማ ስትሆን ከምስራቅ አፍሪካ፣ ከምዕራብ አፍሪካ እንደዚሁም ከሰሜን አፍሪካ የሚመጡ ስደተኞች በጣም የተሞላች ትልቋ ከተማ ፓሪስ የፈረንሳይ ዋና ከተማ ላይ ናት። እዚህ ከተማ ላይ የተለያየ ንግዶች ይከናወናሉ። ብዙዎቹ ደግሞ ምዕራብ አፍሪካውያኖች በቋንቋም ፈረንሳይኛም ስለሚናገሩ በቀኝ ግዛት በፈረንሳይ ቀኝ ግዛት ስለተገዙ ፈረንሳይኛም ስለሚያወሩ የጎዳና ንግድ እነሱ ላይ በጣም በጣም በጣም በስፋት እና በአካባቢው ላይ ባለው ሁኔታ በጥራት እና በስፋት ይዘውታል። እዚህ ጎዳና ላይ ንግድ የሚሳተፉት የፈረንሳውያን ወይም ደግሞ ፈረንሳኛ ተናጋሪ ምዕራብ አፍሪካውያን በብዛት እዚህ ንግድ ላይ የተሳተፉ ናቸው። ፖሊስ በየሰዓቱና በየደቂቃው ሰዶ ማሳደድ እንደኛ ሀገር ወይም ደግሞ የጎዳና ላይ ንግድ ላይ እንደሚፈጠረው እንደኛ ሀገር የተለያዩ መሳደዶች አሉ፣ መሯራጦች አሉ። እንደዚሁም ደግሞ የተለያዩ የሚሸጧቸውን ነገሮች እያንጠባጠቡ ይሄዳሉ። እዚህ ፓሪስ ከተማ ላይ የሚገኝ ሰፋፊ የጎዳና ላይ ንግድ ከሚከናወኑ ልክ ፖሊስ ሲመጣ እንዴት አድርገው እንደሚሯሯጡ እዚህ ቪዲዮ ላይ እንመለከታለን። እያንዳንዱ ሻጭ ወይም ደግሞ ጎዳና ላይ አንጥፎ የሚሸጠው ሻጭ ያው ተመልከቱት። በጣም በፍጥነት ነው አካባቢያቸው ላይ እብስ ብሎ የሚሄዱት። ፖሊሶቹ በሚመጡበት ሰዓት የተለያዩ ሱቅ ውስጥ ይገባሉ። ይህንን ንግድ በተለያየ ከተሞች ላይ፣ ፓሪስ እንደዚሁም ደግሞ ብራሰልስ የተለያዩ አውሮፓዎች ላይ ያከናውኑታል። እንደዚህ የጎዳና ላይ የተለያዩ ትርኢቶችን እያሳዩ ኑሯቸውን ይገፋሉ። እነዚህ አንዶክመንትድ ወይም ደግሞ ወረቀት የሌላቸው ስደተኞች ናቸው። እዚህ ጎዳና ላይ የሚሳተፉት በፓሪስ ከተማ በተለያየ ጊዜ እየተሳደዱ የሚሰሩ አፍሪካውያን ወንድሞችና እህቶቻችን ናቸው። በጎዳና ላይ ንግድ የሚሰማሩ ናቸው። እንደዚህና መሰል አይነት ቪዲዮዎችን እንዲደርሳችሁ ቤትኔት ሰብስክራይብ አድርጎ ቻናላችንን ሰብስክራይብ አድርጎ ዛሬ በዚህ ቻናል መጥተናል። የተለያዩ ቦታዎችን እናስጎበኛችኋለን ለምሳሌ ይቺ ሴት ጎዳና ላይ ንግድ ለማከናወን ራሷን አትራክት የምታደርግበት መንገድ ነው፣ ወይም ደግሞ ደንበኞችን አትራክት የምታደርግበት እያዝናናች ራሷን እያዝናናች ሰዎች እንዲገዟት በጣም አትራክት የምታደርግበት መንገድ ነው። አንዱ መንገድ። ይህ የጎዳና ላይ ንግድ ወይም ደግሞ ጀብሎ ስራ በሀገራችን በስፋት እየተከናወነ ነው በየ ትልልቅ ከተሞች ላይ በስፋት ይከናወናል። ይህም በፓሪስ የአፍሪካውያን ስደተኞች በፓሪስ ድረስ ይዘውት ኤፍል ታወር ድረስ ይዘውት ሄደው እንደዚህ እያዝናኑ እያሳቁ፣ እንደዚሁም ትኩረት እየሰጡ እየነገዱ ይገኛሉ። በዚህኛው ንግድ ደግሞ ልባሽ ጨርቆች፣ ልባሽ ጫማዎች፣ ወይም ደግሞ ቦንዳ ወይም ደግሞ ዩዝድ የሆኑ ልብሶችና ጫማዎችን የምናይበት ነው። እዚህ ደግሞ የተለያዩ አልባሳት እንደዚሁም ደግሞ ጫማዎች ለክረምት የሚሆኑ ዊንተር ሲገባ ለክረምት የሚሆኑ የተለያዩ አልባሳቶችና ቦርሳዎች ዩዝድ የሆኑ እያመጡ ጎዳና የሚሸጡበት ነው። በፓሪስ ከተማ በሚገርም ሁኔታ የምናልሽ ተራ አይነት የንግድ ስርዓት ያለው የጎዳና ላይ ንግድ ነው ዛሬ የምናሳያችሁ። አካውንታችንን ሰብስክራይብ እና ፎሎ አድርጉ፣ ሼር አድርጉ። ቤት ኔቶች ነን። በዚህ ቻናል የተለያዩ እንደዚህ አይነት መሰል የሆኑ የሚገርሙ አስገራሚ የሆኑ ከሀገራችን ጋር ተያያዥነት ያላቸው ነገሮችን ልናስቃኛችሁ እንወዳለን።